የቅድስት መንበር ሀገራት የጸረ ፈንጂ ስምምነትን እንዲያጸድቁ አሳሰበች። ቅድስት መንበር በልማትና ትጥቅ በማስፈታት መካከል ያለው ግንኙነትን በማጠናከር ሀገራት የጸረ ፈንጂ ስምምነትን እንዲያጸድቁ አሳስባለች። በተባበሩት መንግሥታት ድርጅት የቅድስት መንበር ቋሚ ታዛቢ ሊቀ ጳጳስ አቡነ ኤቶሬ ባሌስትሬሮ የጸረ ሰው ፈንጂዎች ኮንቬንሽን ጉባኤ ላይ ተገኝተው ባደረጉት ንግግር ስምምነቱ በፈንጂ የተጎዱ ሰዎችን ለመርዳትና ተጨማሪ ጉዳቶችን ለመከላከል የሚያስችል አቅም እንዳለው በመግለጽ ኮሚሽኑን የማጽደቁ ዓላማ በሁሉም ሀገራት ዘንድ ሊበረታታ እንደሚገባ ተናግረዋል። በየዓመቱ በሚከሰቱ በርካታ ፍንዳታዎችና ጦርነት ምክንያት የሚሞቱ ሰዎችን በማስመልከት የሚወጡ ዝርዝር ሪፖርቶች እጅግ እንደሚያሳዝናቸው የገለጹት ሊቀ ጳጳስ አቡነ ባሌስትሬሮ አሁን ያሉት ትጥቅ የማስፈታት ስምምነቶች ሕጋዊ ግዴታዎች ብቻ ሳይሆኑ የዛሬውንና የመጪውን ትውልድ የሞራል ቁርጠኝነት የሚወክሉ ናቸው ሲሉ አስገንዝበዋል። ሊቀ ጳጳስ አቡነ ባሌስትሬሮ በንግግራቸው በመንግስታት መካከል ድክመትን ከማስፋፋት ይልቅ ዓለም አቀፍ ህግጋትንና የጦር መሳሪያ ማስፈታት ስምምነቶቹን ማክበር ለሰው ልጅ ሁሉ ዘላቂ ሰላምን ለማምጣት ወሳኝ ናቸው ሲሉ አስገንዝበዋል። ሊቀ ጳጳስ ባሌስትሬሮ በማጠቃለያ ንግግራቸው ሁሉም ሀገራት ወደ ምክንያታዊነትና ወደ ውይይት እንዲመለሱ ጥሪ አቅርበው ሁሉንም የዲፕሎማሲ መመሪያዎች በመጠቀም ጦርነትንና አለመረጋጋትን መከላከል እንደሚገባ አሳስበዋል። ዘገባው የቫቲካን ዜና ነው።